እንትን ያዘው እንጂ በጣም በቃ በጣም ፍቅር ውስጥ ነው የገባው ማለት ነው። እና ብዙ ጊዜ የሆነ ተቤትሽ አልወጣም ብሎ እያስቸገራት ነው እቺ ልጅ ማለት ነው። ተው ውጣ ስትለውም በቃ ሊወጣም ማይፈልግም፣ ፍላጎትም የለውም በቃ ያው ሌላ ነገር ባይሆንም እዛ ለማደር ደስ ይለዋል፣ ተሷ ጋር ለመጫወትም ምን ለማለት ደስ ይለዋል። እሷ ደግሞ ትፈራለች። ትወደዋለች፣ ግን ትፈራዋለች። ትፈራለች ማለት ነው። ያ ወንድ ልጅ እና ሴት ልጅ በአንድ ቤት ታውቃላችሁ፣ ጥሩ አይደለም። የፈለገ እንኳን ባዳ ለባዳ እህት ለእህት ራሱ እህትና ወንድም ራሱ አይሆንም ማለት ነው፣ በአንድ ቤት ማለት ነው። እና ዛሬ እንግዲህ ትናንትና የተፈጠረው ነገር አይታችኋል። ውሃ ደፋችበት እንግዲህ፣ ቀዝቃዛ ውሃ በተኛበት ማለት በተኛበት፣ ምንም ሳያስበው ተነስ ስትለው፣ ሂድ ስትለው ስትለው፣ እምቢ ሲላት፣ ለምን መጣህ ስትል፣ እምቢ ሲላት፣ በገዛ እጄ በቃ ተንኮል ልፈልግ ብላ ትናንትና እንግዲህ ታውቃላችሁ የኢትዮጵያ ቀዝቃዛ ውሃ እዚህ እንኳን አሁን ብርቀዱት ራሱ ሙቅ ነው፣ እንደ ሙቅ ነው። በቃ እንትን የሚለው ማለት ነው። ኢትዮጵያ ግን ታውቃላችሁ፣ ሀገራችን ለምለም ስለሆነች ቀዝቃዛ ናት ማለት ነው። ውሃው ያ ቀዝቃዛ ውሃ ደፍቶበት እንግዲህ ወገቡ ታሟዋል። ወገቡን አሞታ ማለት ነው። እልህ ይዘዋል። እንደዚህ ስላደረገችው እዛም ቀደም የሆነች ሴትም ጋር ተገናኝተው እንግዲህ ያልሆነ ያልሆነ ነገር ተብሎ ነበረ። ያልሚዬ ም እሱም እሱም እንግዲህ ነገር ነው ብላ እሱም እሱም ይዛ ነበረ። እንግዲህ ብሩክ ትናትና የትናንትና ቪዲዮማ ስቄ ስቄ መላ። በቃ ይሄ ውሃ የተደፋበት ደስ እንዶ ደግሞ ሚዲያ ሁሉም እኮ ወረሰው እሱ ማለት ነው። ሁሉም ሼር ያዳረገው የለም ያልሚዬም አጨፋፈረዋ በእንትን ወጥታ ጉሯዋን መንፋቷ፣ ሶፋ ላይ ወጣ ማለት ነው። ልጥፋበት አልጥፋበት ልጥፋበት አልጥፋበት፣ ወይ ይቅር ወይ ላድርጎ እያለች እየሞከረችው ማለት ነው። እሷ ራሷ አንድ ድራማ ነበር የምታስቀው ማለት ነው። እና ዛሬ ደግሞ ሻወር ስትገባ፣ እንግዲህ ሲያ ሲሰማ ሻወር ገብታለች። ሁሉም ሰው በተኛበት ጭር ባለበት ነው ሻወር የገባችው። ማን ይሰማል? አባወራው አባወራው፣ ባለቤቱ ብሩኬ ማለት ነው። ማነው ሲባል ሀልሚዬ ናት። ከዛ ክፍሏን ባስተካከለችው ክፍሏ መጥቶ አልጋው ላይ ለጥ አጅሬ ሻወላ ወስታ ታጥባ ስትወጣ ብሩኬ ተኝተዋል። ደነገጠች። ወይኔ ጉዴ፣ ወይኔ ጉዴ ብላ ደነገጠች። እና ምን ያረኩ ነው ብሩኬ ስትለው፣ መስሎሻ እንደዚህ የተመቻ አርጋ ደግሞ ጥየልሽ መወጣ መስሎሽ ነው እንዲ በዚህ አርጋለሽ ማለት ነው እንጂ ያለ ውጣ ልኝ ደግሞ ደሞ ልብስም እንግዲህ ያው ተውስጥ ቁምጣ ለብሳለች። ከላይ ከላይ ያው አይታችኋታል። የሻወር ቤት ፎጣ ለብሳለች ለብሳለች ግን ያው ትንሽ እዚ ጉርበቷ ላይ ነው እንጂ ለብሳለች ማለት ነው። ያው አሁን ብሩኬ ማለት ነው። አንዳንዴ እውነት ይሄ ካሜራ ሳትነግራት የቀረጽኩ ቢሆን በጣም በጣም በጣም በጣም በጣም ጥፋተኛ ነበር ማለት ነው። እንጃ ጥፋተኛ ንብያ ለብሳ ወጣች እንጂ አንዳንዴ ፎጣት ወይ ሳታደርቅ ወይ እንድዚህ ሆና አንዳንዴ ወይ ልብስ ላምጣ ብላ እንኳን ብትወጣ ስንት አይነት አለ። ያን በነገሩ ላይ ካሜራውን አይታችሁ ታጠፉት ነበር እንጂ ዝምማ አትላትም ነበረ ማለት ነውና፣ ራሷ የምደነግጠው እስት ድንጋጤ ራሱ ማለት ነው አንተ እሱ ጋር ተኝተ እሷ እንደዚህ ሆና ስትወጣ ምደነግጠው ድንጋጤ ራሱ እንዴት ነው የሚሆነው ማለት ነው። እና ልክ ስታየ ደነገጠች፣ በሩን መልሳ ወደው ሻወል ቤት ገባች እና በሩን ዘጋች። ኔ ኔ ኔ የት ነው የምትሄጂው ምናምን አላት። በቃ ለምን መጣሁላ ፍየል የሌለበት ብሩክ ዛሬ ሰራላት። እውነት ትናንትና አሳዝኖኝ ነበር ይሄ ቀዝቃዛ ውሃ ደፍታበት ማለት ነው። በጣም አሳዝኖኝ ነበር እውነት ተነሱ። ደግሞ ወዴት ይሄድ ደግሞ ወሎ ላይ ሞል ወሎ ያምጥታ ድፍረቷ ማለት ነው። ወሎ ያምጥታ ወሎ ራሷን ያጠፋችው ወሎ ላለች ወቆ እና አልወጣም አለች። እንግዲህ ድብድባቸው ከዛ በኋላ እኔ ያላት ያዛታ ይሄዳለሁ። የትመተችም አርጋ ላይ ወስቶ ይጨምራታል ብሩኬ ልቀቀኝ፣ አይሆንም። አንስቶ አልጋ ላይ ይጨምራታል። አንቺ ትናንትና እያረግሽኝ ትዛ ይልሽ የተጫወሽብኝ ትናንትና የተጫወሽብኝ ብርድ መጥቶኛል አለ። በነገራችን ላይ ማለት ነው ሰፍቶ ይዞኛል አለ እና ትናንት የጫወሽብኝ አታቂ ሆይ ብለው እንግዲህ ምን ልታረገኝ ነው አብ ምን ልታረገኝ ነው? አለች። እኔ ምንም አላረግሽም አላት። እራስሽ ነው እንደ ላረግሽ ፍላጎት ምትፈልጊ አላት። እኔ ምንም ነገር አልፈልግም እና ውጣልኛ አለችው። አልወጣም እዚህ ነው ማድረው። አንቺ ተ እኔ ጋር ምትነዊ ምታድሪ እኔ አንተኛም አንተኛት አንተኛትም፣ ብላ እንደገና ከሻወር ቤቱ ከፍታ ቋለፈችው ማለት ነው። ስት ቋልፎ እኔ ልብስ አላስቻላትም፣ ልብስ እጠኛለችው የምትለብሰው ልብስ ማለት ነው። ቁምሳጥን ውስጥ ልብስ ሊፈልግ አውቁ እንዳገኘ ሰው እኔ አላት እና ጠራት። ከዛ ጎትቶ አድጋ ላይ ቁጭ አረጋት አርጋ ላይ ቁጭ አረጋት። እንግዲህ ራቁቴን የምትል ምንም ብትሽቆለሙን ብትል ምንም የኔ ነው። እኔን አይለው ነው ማውለቅ ፈርተሽ ነው ያለሽ እንዴ? ላዚም ትፈራለች። ለምን አትፈራም? ብሩኬ፣ እንደዚህ እንዴት ትፈራለሽ? እኔን አይተሽ ነው እንደዚህ ትሆኛለሽ ወይስ ግድ ነው ትፈራለሽ እንዴ? ልጅቷ እኮ ገና ናችሁ። ምን ነው ገና ሽማግሌ ሳይላክ ቀለበት ሳታረጉ ገና እንኳን በአሁን ሰዓት እናንተ እንደዚህ በአሁን ሰዓት ባልና ሚስት ራሱ አይታመንም ማለት ነው። በአሁን ሰዓት ባልና ሚስት ራሱ ቀለበት አድርጋችሁ በሰርግ ድል ተደርጎ ተድራችሁ ራሱ ማለት ነው አገር ሁሉም ሰው ሁሉም አውቆ ራሱ በአሁን ሰዓት እንትን አይልም፣ አይቻልም ማለት ነው። እና አንተ እንኳን ምንም ነገር ገና ምንም ቤተሰብነት ምናምን ገና እንትን ሳይል እንዴት ነው በአንተ ፊት ልብስ የምታወልቀውስ? ባንተ ፊት እንትን የምትለው ማለት ነው እና ሲቀጥል ደግሞ ያው አንተ ብራንክ በማድረግህ እሱ አላወቀችም ተነጫነጨች ብራንክ ነው ብትላታ ትነጫነጭም ነበር ትነጫነጭ ማለት ነው አንተም ደግሞ ያው በጣም ኮስተር ብለህ ጠንከር ብለህ ኮስተር ብለህ ነው እዚህ ነው የማድረው ብለሃት እንግዲህ ያስፈራራሃት ማለት ነው እንግዲህ ምን ልታረገኝ ነው ጋሽዬ? አለች። ጋሽሽን በዛ ሰዓት አባትሽ ተቡታ ጀራ ወደ አዲስ አበባ አሁን በዛ ሰዓት ይመጣሉ ብለሽ ታስበልሽ? ባንቺ ራሱ ጉድ እኮ ነው። አይ አሚዬ፣ ያው ራስ ቻይ ወንጂ እንዴት በዛ ሰዓት ጋሽዬ። ብቲ ምን ብቲ ማነው ብቲ ማነው ብቲ ማንም አይመጣልሽም አንዳላህ በስተቀር ማለት ነው። ሲቀጥል አንቺም አላወቅሽም። በርሽን ክፍት አድርገሽ እንግዲህ፣ ሻወር ቤትሽን ክፍት አድርገሽ ሻሽ ከእንግዲህ ግን ማናችሁም ይሄ ትምህርት ይሆናል ማለት ነው። ሻወር ቤት ስትገቡ ከቤተሰብ ካልሆናችሁ ውጪ ከሆናችሁ ሻወር ቤታችሁ ዘግታ ቤታችሁ ዘግታችሁ ክፍላችሁን ብቻችሁ ከሆናችሁ ክፍላችሁ መዝጋት አለባችሁ ማለት ነው። በነገራችን ላይ ለምን አሁን ብሩኬ ራሱ ባይሆን ሌላ ሰው ቢሆንስ? እቺ ልጅ ወይስ ቁምሳጥን ውስጥ ተደብቆብሽ ሌላ ሰው ተደብቆ ልካቺ ሲተኝ መጥቶ ቢዝሽ ውስ ምን ትያለሽ? እና በነገራችን ላይ እንደዚህ ል በበር ዘግቶ አለመተኛት ብዙ ችግር ይመጣል ማለት ነው። ይህም ራሱ አንድ ትምህርት ማለት ነው። በነገራችን ላይ እናንተ ትምህርት የሚሆን ነገር ነው የምታስተምሩት ማለት ነው። እንግዲህ ብሩኬ ወደ ሶስት መቶ ሺህ ገብተና ደስ ብሎኛ በእናንተን ብርታት ብለዋል ስለቻ ነው እንግዲህ ደስ ብሎታል። እና እና ብሩኬና ሀልሚዬ ደግሞ እንደዚህ ስትደባደቡ እንዲህ ስትላፉ እንደዚህ በቃ ስትስ ስትሉ በጣም ደስ ትላላችሁ ማለት ነው። በመሃል በመሃል ግን የሆነ ሴጣን ያስገባችሁ የሚያስጠላ ሴጣን በቃ ታውቃላችሁ የሆነ ይሆናል ያንተ ባለውና ትሆናላችሁ ዝም ብላችሁ ሰው ያደረገው ነው ብላችሁ በቃ ከሌላ ውስጥ ለሌላ ውስጥ ገብታችሁ ህይወታቸውን ውስጥ ትብጥብጥ ሌላ ነገር ታመጣላችሁ እና እስካሁን ደህና ነበራችሁ። እንግዲህ 2017 ከገባ በዚህ ሁለት ጊዜ ነው እንደዚህ ተጣልታችኋል። አንድ ሳምንት ድረስ ተጣልታችኋል። እንግዲህ አሁን ደግሞ ደህና ነበራችሁ፣ መልሰው ደግሞ እንደራሳችሁ በቃ እንደዚህ ማለት ነው። ብሩኬ ደግሞ ከእንግዲህ ብራክ ነገር አላረግም ይጨርቃል። በጣም ጨንቆኛል። ብራንክ የሚባለው ነገር ከእንግዲህ አላረግም ብለዋል። እንግዲህ በጣም እውነት ያስጠላል ማለት ነው። ያው እሷንም ልትጎዳብኝ አንፈልግም። ሀልምዬም ሊሰማባት ሊሰማትም ልትበሳጭብኝም አንፈልግም። ልትጨቃጭቀኝም አንፈልግም እና ብራንክ የሚባለው ነገር ቢቀር ይሻላል ብለዋል እንግዲህ እሱ እሱ ማለት ነው። እውነት ነው። እሱ ነገር ቢቀር እውነት እውነት ተብዙ ተባለና ሚስት ተብዙ ተፈቅረኛሞች ተብዙ ነገር አለያይተዋል ማለት ነው። መልሶ ደስተኛ ትሆንና መልሶ የለም ሲባል እንዴት ነው ቆይ እናንተ የምትቀልሱት ማለት ነው። አሁን እገባለን ይባልና ውሸት ነው። እውነት መሰለሽ ሲባል አያስጠላም? በጣም ነው የሚያስጠላው ብራንክ የሚባለው ነገር ማለት ነው። አሁን ይሄ ሁሉ ማረግ ልሽ አለው ብሎ ልሽና እንግዲህ ቀመጣ ነጌ ደግሞ ምን ነው በፊት አልነገርኩሽም ነበር፣ በፊት እኮ ጓደኛ ነበረችኝ። ይቅርታ ሲባል ያ ልጅ ትጎዳለች አትጎዳም። በጣም ነው የምትጎዳው። እና ይሄ ብራንክ የሚባለው ነገር ይሄ ብራንክ የሚባለው ነገር ብታቆሙና ብተዉት ይሻላል ብዬ አስባለሁ ማለት ነው እና እንግዲህ ይሄ ብሩኬ ላያደረግ እንግዲህ ተናግሯል ማለት ነው። አሁን የወጣው የእሱ ሳይሆን አልምዬ ለመጠበቅ ነው የወጣው በዛ ሰዓት እንደ ሻወር ቤት ትገባለች እና አንድ ነገር ብትሆንስ ብሎ ነው። ከዛውንም እሱን ቪዲዮ ልስራ ያልኩት አለ እሷን ብዬ ለመጠበቅ ነው አለ። ግን ፈራችሁ በጣም ማለት ነው። ልታምነውም ማንቻለች። ማይንህ ራሱ እያስፈራል፣ አነጋገር ራሱ እያስፈራል። በዚህ ሰው በዚህ ሰአት ምን ልታረገኝ ነው የመጣሁ ምን ልታደረገኝ ነው? ጋሽዬ ድረስልኝ፣ ጋሽዬ ድረስልኝ ብላ አልቅሳ ማለች ማለት ነው። አልቅሺ ብታረቅሺ ምንም መስሎ አይታይሽም። እሱ ግን ምንም አያደርጋትም። በጣም ጫዋ ልጅ ነው፣ ጎበዝ ልጅ ነው። ብሩክ በነገራችን ላይ ንጹህ ልጅ ነው፣ ክብር ያለው ልጅ ነው። አልሚዬበት ትንሽ ነገር ትነጫነጫለች እንጂ ብሩኬ እንደዚህ አይነት ነገር የለውም፣ ማለት ነው። ያው ቅናታም ናቸው ሁለቱም፣ ሴትም ቅናታም፣ ወንድም ቅናታም ነው። ብሩኬም ያው ቅናታም ነው። ታንድ ወንድ ሲያያት በቃ ያዙኝ ልቀቆኝ ነው። ያው ሲደባደቡ ምን ሲሉ በጣም ደስ ይላሉ። ያስ ድብድብ አይደለም፣ ሲላፉ ማለት ነው። የተላፉ በቃ የፍቅራቸውን እያሳዩ ደስ የሚሉ በቃ ታቃላችሁ እንደዚህ ሲሆኑ እኔ ናፍቆኝ ነበረ ማለት ነው። እንደዚህ የሚሆኑበት ነገር በቃ እዛ ቀን ሲጣሉ የሆነ የሆነ ነገር ስንሰማ አስጠልቶይ ነበረ እነዚህ ሰዎች ብዬ ማለት ጀመራቸው ደግሞ የብራንካቸው ብዬ በጣም በጣም አስጠልቶ የነበረእና እና አልሐምዱሊላህ አሁን ደግሞ ወደ ራሳቸው ተመለሱ እላቸዋለሁ እና ቤተሰብ እናንተም እንደምትወዱት ተስፋ አረጋለሁ። ከወደዳችሁ ሼል ላይክ ያደረጋቸው አበረታቱኝ በሌላ ደግሞ በአዲስ ተሞስከስን መጣ ድረስ መልካም ጊዜ መልካም ቀን በ